እዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ በሽማግሌዎች ሱመያ እንድለምናት እና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው፣ የኔና የሱመያ ጉዳይ እንዲፈታ። ሱመያም የማትፈልገውን ነገር ለዚህ አይነት ጉዳይ ነው፣ ከአንተ ጋር መኖርም አልፈልገውም። እናንተ የባል እህት ግን ከሚስት ጎን ሲሆን በጣም ደስ አይልም። በጣም ደስ ይላል የምር። እንግዲህ የሰይድ እህት በሰሙን ሰይድ በሚሰራው ስራ ብዙዎችን ቢያስቆጣም ነገር ግን እህቱም እንግዲህ በድጋሚ ቪዲዮ ሰርታ ከሱመያ ጎን እንደሆነች እና ሱመያን ተጠንቀቂ እንዳለቻት ነው የምንለው፣ ማለት ነው። ስለዚህ እውነታውን ተናግራለች ሰይድ የሚናገረው ነገር ሁሉ ውሸት ነው ስትል ወንድሟን አጋልጣለች ማለት ነው ነገር ግን ስለ ፓስፖርቱን ምን አገባት ሰላም የሚመለከታት ነገር የለም ስለዚህ ፓስፖርቷን ስጣት ፓስፖርት ማለት መለያ ነው ሀገር ነው ስለዚህ ፓስፖርቷን ስጣት ስትል እንግዲህ ሰይድንም በተማጽኖ ለምንዋላች ማለት ነው እንግዲህ ሰይድ መልስ ምን እንደሚሆን አናቅም እንግዲህ እህት ፍርጥርጥ አድርጋለች ማለት ነው። ሰይድ ግን መስሎ አይታየውም። አሁንም ውሸት ለመዋሸት ወደኋላ አይልም ማለት ነው። ስለዚህ ይሄ ልጅ ጥፋተኛ ነው። የሰው ፓስፖርት ተቀምጦ ከሱመያ ጋር ምን ታደርገው ስላላ፣ ምክንያቱም ጥፋቱን የራሱን ጥፋት ወደ ሌላ ማድረግ ተገቢ ነው ብዬ አላስብም። ሰላም፣ ሰላም፣ ውድና የተከበራችሁ ይሄ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ዘበ ያላችሁበት የለምላችሁ፣ እንኳን ደህና መጣችሁ። ቻናል ቻናል ያዲስ ሼር ላይክ እያደረጋችሁ ቤተሰቡን ሁሉም ሰብስክራይብ እያደረጋችሁ ማለት ነው። ውዶች እንግዲህ ዛሬ የመጣው አዲስ ነገር በመስሂድ ሳይድ ሳይድ ወሬ ቢወራ ቢወራ መች ማያልከኝ ሳይድ ጉዱ እኮ አሁን ጉዱኩ አይደለም እውነት ለመናገር ማለት ነው። እንግዲህ ውዶች፣ ማሮች፣ ፍቅሮች ነው የሁሉ ነገሮች ማለት ነው። እዚ ጋር መስተዋት አለ። ይሄን መስተዋት እያየን እንኳን ወተነን ጆይና እናድርግ ማለት ነው። እና ይሄን እያየን ሀሜታችንን እንቀጥላለን ማለት ነው። መቼም እኛ የመዳን ቅመሞች ሀሜት ነው ሀሜት ነው ስራችን። በቲክቶክም በዩቲዩብም ሀሜት ነው ስራችን እና አዎ እና ደምቁም ማስካለችን ተሰብሰቡና ማለት ነው ወደ ሀሜታችን እንሰማራ ማለት ነው። እና እንደዛ ነው። ስለዚህ ዛሬ የመጣሁበትን ጊዜ ትላላችሁ። እነዚህ ሰዎች ግን ድራማ እየሰሩ እኔ ግን አሁን ድራማ እየሰሩ ነው ብዬ ነው ማስበው። ግን እንደኔ የተጠራጠረ ሰው አለ ጋይዝ? እነዚህ ሰዎች ድራማ ካልሆነ እኔ ምን ልበሉኝ? ስለዚህ ለምን ተከታዮቹ ወጣ? ዩቲዩብ ሰው የሚፈልገው እንደዚህ አይነት ነገር ነው። ለዛ ስለሆነ ተረድተዋል። እና አንዳንድ ያተፍረዱባቸው ሰው እኔ ድራማ ይሁን እውነተኛ ነገር ይሁን እኛ ራሱ ግራ አጋቡን፣ ግራ ያጋባችሁ። እና እኛ ስንት ለራሳችን ግራ የተጋባን ነገር አለ አለብን ማለት ነው። እዚህ የመዳምቸው ግራ አጋብቶናል፣ እዚህ የሀገራችን ጦርነት ግራ አጋብቶናል፣ እዚህ ደግሞ የራሳችን ሕይወት ኖሯችን ግራ አጋብቶናል። በእናንተ ደግሞ ግራ ተጋባ፣ ግራ ያጋባቸዋለን እና ስለዚህ አስካለችም ደመቁም ማለት ነው። እውነቱ ምን ይሆን ብላችሁ ታስባላችሁ? አሁን ግን ድራማ ነው እያልኩኝ ነው እኔ ወይ ወደ ገደለው ልግባ። ዝም ብዬ ሌላ ውስጥ ገባ የኔ ነገር እንዶ እናም አላችኋለሁ። እንግዲህ የሰይድ እህት ሱመያም በነገራችሁ ላይ በጣም ለምትወዳት የሰይድ እህት ስለዚህ በፊትም አሁንም ከሷ ጎን ናት። የምር ወንድሜ ለምን ምናም ብላ አላለችም። ለምን ጥፋተኛ እንደሆነ ታውቃለች ምክንያቱም ከአሁን በፊት አንቺ በረኪና ተቋራጫችሁ፣ በረኪና ጥሩ አይደለችም፣ በረኪና ተደባዳቢ ናት፣ ሰው ፈንካች ናት። እኔ ምኖ የማይመቸኝም በረኪና ና የቅርታ አድርጎልኝ ነበር። አላያት ራሱ ደስታዊ ማድረግ እና በረኪናን ያገባ ራሱ ነው አደለ? ሱመያን ትቶ። ስለዚህ ከሱመያ ጎን ማትሆን እኔ ገርመኝ ነበር ማለኝ። ነገር ግን የቅርታ ስለሆነ ዋው በጣም ደስ ይላል ማለት ነው። እና ማላችኋለሁ ውዶች ማሮች ስለዚህ ፓስፖርት መስጣት፣ የሰላምን ፓስፖርት መስጣት አለብህ። ምን አድርጊ ነው ምትላት ስትል፣ እንግዲህ ወንድሟን ማሳሰብ ያሰጣለች ማለት ነው ሰዋል። ምክንያቱም ፓስፖርት ማለት መለያ ነው። ፓስፖርት ማለት እንግዲህ፣ ያለ ፓስፖርት የት መንቀሳቀሳች። ስለዚህ ምን ታድርግ ብላ ትተናጽናለች ማለት ነው። እሱም ፓስፖርቱን አልሰጠም። ምክንያቱም ሜሞሪ አለኝ አንቺ ላይ፣ ሱመያም ያለችበት ናት። ስለምታውቂ ለምን አታስታርቂ ነው እንዴ? ሱመያ ሳትፈልግ ነው እንዴ በግድ ልታስታርቂ ጥፋቱ የራስህ እንጂ የሱመያ አይደለም። እና ሱመያ ያለችበትን ነገሩ። ይህንን ሊቅ ሱመያ ማተጫወተችበት እሰይ ብሎ ደግ አደረገች ደግ ደግ። ምክንያቱም አንተ የምትሰራው ስራ ራሱ ጉድ ነው የምትሰራው ማለት ነው። ስለዚህ ሱመያ አንተ ሚከፍትበት ተማረጉ በጣም ደስ ላ እንኳን ያንከራተተች ማንተ ጅጅላንፎ ማለት ነው። ጅላንፎ ብሏል አብይ አህመድ። ስለዚህ ጥፋቱ የራስህ ስለሆነ እንደፈለገህ መንቀራት ትችላለህ። እና ሱመያ መቼም ቢሆን አታገኛትም። ሲቀጥል ደግሞ አሁን አንተ ትናንትና አሁኑ ነው ሱመያ ልጆችን ላስተም ተመልካችም ስለፈረደብኝ ልጆችን ላሳይ ብላ ልታሳይህ ስትል አንተ ሌላ አዲስ ነገር ፈጠርክ። ስለዚህ አንተ ትዳርግን አትፈልግም፣ ልጆችን አትፈልግም። በቃ አንተ ለሚዲያ ነው እየመጣህ ቴቴቴቴ ምትለውም አንተ ስለዚህ ውሸታም ስለሆንክ ውሸታም ደግሞ እንግዲህ ያው ምንም ማድረግ አይቻልም ማለት ነው፣ ጋይሶች እና ይሄን ያለው ነገር ትላላችሁ። በተረፈ ግን ማለት ነው ሰይድ ግን ልቦና ይስጥህ። አንተ ሰይድ የምትባል ግለሰብ ውሸት ውሸት አይደለም፣ በቃ ሁሌ ውሸት ውሸት ውሸት ውሸት ሳይሆን ወይ እውነት የምታወራ አንተ የተረገምክ አንተ እርጉም ነው። መቼ ነው መቼ ነው እውነት የምታወራ ማለት ነው። አንተ ሰይዱ የምትባለው ግለሰብ ስለዚህ እና ይሄ ነው ማለት ነው እንግዲህ፣ ሱመያ የኛ ንግስት የኛ ጀግና እንደ አርበደበደችው እኮ አርበደበደች። እንዴ አዲስ አበባ ነው እኛ እንዴ ባህር ዳር ነው እኛ እንዴ ጎንደር ነው እኛ እንዴ የት ነኝ እያለ ሲሰው፣ እንዴ ደጋር ቢቻ ይገባሃል። ይህም ሲያንስ ነው። አንተ ደሞ አንዱ ሳይዳ፣ አንተ ይሄ አንተ፣ ይህም ያንስሃል ካደረከው ተንኮል ካደረከው ነገር ይሄ ለአንተ በጣም ቀላል ነው። ስለዚህ አንተ ዝም ብለው ውሸት ከመዋሽ ተቀምጠ ማለት ነው። እና እንደዛ ነው ማለት ነው። ጉቶች ማሮቼ፣ ፍቅሮቼ ስለዚህ የዛሬው ሐሜታችን ይበቃናል፣ በዚህ ይጠናቀቃል ማለት ነው። ምክንያቱም ቪዲዮ ስለማታዩ ለእኔም በከንቱ ልቤ ውልቅ ያደርገው ማለት እናንተ ልቡ ልቅ ውስታይ ቪዲዮ አታዩልንም። እኛም የመዳም ቅርሞችን ነው እና አታበረታቱንም። ተው አበረታቱን። ተው እና አስወጡን፣ ከኩሽን አስወጡን። እናንተ የደብራችሁ ከመዳም ኩሽን አስወጡን። ምን ነው ነው ዘላለማችን፣ ምነው እናንተ ሁሌ የሰው ገረዱ ነው አላችሁን? አይደብራችሁም? እዛ ኢትዮጵያ ምንም የማይሰሩ ፕራንክ ምናምን ውሸት እየዋሹ እንኳን ስንት እነሱን ጋ እያላችሁ እያያቸው አይደለም ያግን የበላው ቅበቦችን አታበረታቱን፣ ማርያምን ለምን እንደማታበረታቱ እኔ ግና ነው ግብት የሚለኝ ማለት ነው። አበረታቱ ምንድን ነው እንደዚህ፣ ላይክ አይከፍልበት ላይክ፣ ሼር፣ ዲዩት አድርጉ። ዲዩት ያርጋችሁ ነው ማለት ነው። ስደብ አለባችሁ። ምክንያቱም እምቢ ብላችኋል። ስለዚህ ካልተሰደባችሁ ደግሞ የማይሆን ነገር ነው እና ኤቭሪበዲ ውዶች፣ ማሮች ለማንኛውም ሰላማችሁ። ዛ ሙቀት እንዴት ነው ይ ሙቀቱ? ወየኛ ጋስ ነው እኛ ጋ ሙቀቱ ተውት፣ በጣም ሚያስጠላ የምነግራችሁ ብለን ማለት ነው። ስለ እግዚአብሔር ይመስገን። ራሳችሁን እየጠበቃችሁ ውዶቼ፣ ማሮቼ፣ ገልቦቼ ማለት ነው። ራሳችሁን የሚጠብቃችሁ መስራት አለባችሁ ማለት ነው የምላችሁ። ራሳችሁን አትውዱ። ከምር የሚበላ ካለም እየበላችሁ ነው፣ ምን የሚጣፍጥ ነገር ባይኖርም እየጠጣችሁ ነው እያላችሁ ቁጭ ብለው ሽቡት። እናማ ይሄ ነው። በተረፈ ወሬ ለብዘባችሁ፣ ፈጣሪ የኢትዮጵያ ሀገራችን ሰላም ያድርግልን፣ ጦርነት በቃ ይበልና ስደተኞችን ለሀገራችን ያብቃን ማለት ነው እና ይሄን የምለው ሌላ ምላችሁ ነገር የለም። ሰላማችሁ ይስጥ። ተወዱ ይበሉልኝ